እንዳላችሁ ለመስግን ዛሬ ልዩ ውይይት እናካሄዳለን። በአገሪቱ ውስጥ ያለው ፖለቲካዊ ሁኔታ እጅጉ ፋስት ፔስድ ቢሆንም ወደ ግብ ካለው ንቅናቄ አንጻር ብናየው ግን እንደዚያ ብለን ለመናገር የምንደፍርለት አይመስለኝም። ሆኖም በየጊዜው በጣም ከባባድ የሚባሉ በሌላ ጊዜ ቢሆን በአመታት የሚከሰቱ ጉዳዮች ዛሬ በቀናትና በሳምንታት እየተከሰቱ ነው። በቅርቡ ደግሞ ብሔር ዘለል የሆነ የፖለቲካ ትብብር፣ የመብት ጥያቄ፣ ህልውና ትግል እያቆጠቆጠ ያለ የሚመስልበት እና ህብረተሰብም ተስፋ ያደረገበት ሁኔታ አስተውለናል። ዛሬ በዛሬው እይታችን አቶ ገዱ አንዳርጋቸው በቅርቡ ሶስተኛ ዲግሪያቸውን ሰርተዋል። ግን እንደው ለቅርበትም አንትሳውንም ሌላውንም ነገር ትተን ገዱ ብለን እንቀጥላለን። በጣም እናመሰግናለን ለዚህ ፈቃድ። አቶ ገዱ ዛሬ አብሮን ስላለ እጅግ ደስ ይለናል። እና አቶ ልደቱ አያሌውም እዚህ አለ። ሁለቱ በየዘርፋቸው በየተሰማሩበት የፖለቲካ መስመር ብዙ ርቀት የተጓዙ ናቸው። ሁላችሁም ታውቋችኋላችሁ። ልደቱ እንኳን እዚሁ የእኛው ነው። አቶ ገዱ ግን ወደ ርዕዮት ሲመጣ ለመጀመሪያ ጊዜ ነው። ስለዚህ እንኳን መጣችሁ ሁለታችሁንም ከልብ አመሰግናለሁ። በብዙ አሁን አገሪቱ ባለችበት ኢኮኖሚያዊ፣ ወታደራዊ፣ ስርዓታዊ ና የህልውና ጉዳዮች ላይ ያተኮሩ ቁልፍ የሆኑ ነጥቦችን አንስተን ውይይት እናደርጋለን። መጀመሪያ ሰላምታ አቅርቡ። ለተከታታዮቻችን አቶ ገዱ እንኳን ለመጀመሪያ ጊዜ ወደ ርዕዮት በዚህ ጠበብ ባለ ውይይት ፎርም ማለት ነው እንኳን መጣ እንኳንም ለመወያየት በቃን። ልደሱ እንደዛው እንዴት ናቸው? ሰላምታ አቅርቡ። በጣም አመሰግናለው ቴዎድሮስ፣ እኔም የርዕዮት እንግዳ ሁኜ በመቅረብ በጣም ደስ ብሎኛል። አቶ ልደቱንም እዚሁ አብረን እንግዲህ ለመጀመሪያ ጊዜ ልንወያይ ነው፣ በውይይት ደረጃ ማለት ነው። በጣም ጥሩ ውይይት ኑሮ እየተስፋ አደርጋለሁ። የህይወት ተከታታዮችንም እንዴት ሰነበታችሁ ማለት እፈልጋለሁ። አመሰግናለሁ። እሺ ቴዲ አመሰግናለሁ። ዜና እንኳን ተገናኘን። ያው አቶ ገዱ ጋር በመገናኛ ብዙኃን ስንወያይ የመጀመሪያችን ነው የሚሆነው እና ደስ ብሎኛል ከዛ ውጭ ግን አንድ አራት አምስት ጊዜ ሳይሆን ይቀራል እንግዲህ ሀገር ቤቱን ብቻ ሀገር በተለያዩ ምክንያቶች ተገናኝተናል። ግን ለውይይት የመጀመሪያ ጊዜያችን ነው ዛሬ ደስ ብሎኛል። ጥሩ ውይይት እናካሄዳለን የሚል እምነት አለኝ። እሺ ሁለታችንም ደግሜ ላመስግን እንዳልኩት፣ ዛሬ ብዙ ጉዳዮችን ለማንሳት እንሞክራለን ጊዜ ሁኔታ በፈቀደው መጠን። ስለዚህ ላይክ አድርጉ፣ ሰብስክራይብ አድርጉ። ወደ ዝግጅታችን እንተላለፋለን ወደ ዝግጅታ ትነሻገር ወደ ውይይታችን ሳትሻገር በፊት በዛሬው የተዘገበ አንድ ዜና ልጥቀስ፣ በኋላ በውይይታችን መካከል እናነሳዋለን። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ወይ ኢሶዴፓ ባለፈው ትዕይንተ ህዝብ ላይ ፓርቲውን ወክለው የተሳተፉትን ዶክተር ራሄል ባፌን ከምክትል ሊቀመንበርነት ማንሳቱ ተዘግቧል። ፓርቲው አንዱ ለመነሳታቸው ብሎ የጠቀሰው በዛ ከፓርቲው ፈቃድ ውጭ በትዕይንተ ህዝቡ ተሳተፉ፣ መደመርን ተቹ የሚል ነው እና በሁነቱ ስለ አገሪቱ የተቃውሞ ፖለቲካ የሚለው ነገር ካለ ወደ መሀል እናነሰዋለን። እንደ መረጃ ሳው ብዬ ነው መጀመሪያ ላይ በዚህ ሳምንት ብዙ ነገሮች ተከውነዋል እንዳልኩት በየምናነሳቸው ጥያቄዎች እያሰናሰልን እንመለስባቸዋለን። ወደ ዝርዝር ጉዳዮች ከመግባታችን በፊት አሁንም ግን ምንጊዜም እንደው በይነው መጀመር መልካም ነው እና አቶ ገዱ አንዳርጋቸው ከሬዲዮ ታዳሚዎች ጋር ቅድም ተጠቀስ ስትገናኙ ለመጀመሪያ ጊዜም ስለሆነ አሁን ኢትዮጵያ ውስጥ ያለው ጸረ አገዛዝ ትግል ያለበት ደረጃና ሁኔታን ምን ስም እንስጠው ትላለህ የሚል ጥያቄ ላነሳ ብፈልጋለሁ ማለት በለውጥ ዋዜማ ላይ ያለን አድርገህ ነው የምትረዳው? ስቴልሜት ላይ ነን ወይስ በአገዛዙ የበላይነት የሚካሄድ የህልውና መፍጨርጨር? ኦር ሌላም ካታጎራይዜሽን ካለህ ልትአጋራም ትችላለች። አሁን መሬት ላይ ስላለው የኃይል ሚዛን እና የአገዛዙ ጥንካሬም ድክመትን በተመለከተ ያለህ አሰስመንት ምንድን ነው? እስኪ በሱ ጀምር። በጣም አመሰግናለሁ ቴድሮስ። እንግዲህ አሁን ኢትዮጵያ እንደ ሀገር ያለችበትን ሁኔታ በተመለከተ ባለፈውም ትንሽ ነቃ ለማድረግ ሞክር ያለው ባለፉት ሰባት ዓመታት ድሮ ከነበሩት ችግሮች ላይ ተጨምሮ የበለጠ ድሮ ችግር የምንላቸው እንደገና የተሻለ ነገር የምንላቸው ወደ ችግርነት ተቀይረው የኢትዮጵያ ችግር እጅግ እየተጠላለፈና ጥልቀት እያገኘ ሄዶ አሁን ማንም ሊፈታው በማይችል ማለት በአንድ አገዛዝ በአንድ ኃይል ሊፈታ በማይችልበት ደረጃ ችግሩ ተውሰብስቦ ኢትዮጵያ ውስጥ የ ካገዛዙ ቁጥጥር ውጪ የሆነ የሚፈነዳ ሁኔታ ጊዜን እየተጠባበቀ ያለ ታይም ቦምብ እንደሚባለው አይነት ያለ አገሪቱ በሁሉም መስክ የተወጠረችበት ሁኔታ ነው ያለ። በፖለቲካው ብንወስደው ኢትዮጵያ ውስጥ ሰላም ይሄ አሁን ጦርነት ያለባቸው የአማራ፣ የምዕራብ ኦሮሚያ እና እነዚህ ብቻ ሳይሆን በጠቅላላ ዋና ከተማውን አዲስ አበባ ውስጥ ያለው ነዋሪ በሰላም ወጥቶ መግባት ብርቅ የሆነበት ሁኔታ ኢትዮጵያውያን ከሞላ አሁን ዳር እስከዳር አንድ የሚሆኑበት ሁኔታ ምንድነው? የሰላም እጦት በሁሉም ቤት በሁሉም ጓዳ ገብቶ የእለት ተዕለት የሰላም እጦት የጭንቀት ሁኔታ በየቤቱ የገባበት ወቅት ነው የምናየው። ስለ መብተ ሰብአዊ መብታያ ስለ ዲሞክራሲ ስለምናምንም እነዚህ ቅንጦት ናቸው። አሁን ኢትዮጵያ ውስጥ በሰላም ወጥቶ በህይወት መኖር ሰርቶ ማትረፍ አይደለም ያለውን መጠበቅ አስቸጋሪ የሆነበት ሁኔታ ነው ያለ። ኢኮኖሚካሊ ስናየው የህብረተሰቡ የኑሮ ሁኔታ እጅግ አስከፊ በሆነ ሁኔታ ተጠላልፎ ተጠላልፎ አምራች የሆኑት የግብርናው የኢንዱስትሪው ዘርፎች አባንደን ተደርገው እንደውም ባላቸው አቅም እንኳን በራሳቸው መንገድ እንኳን እንዳይሄዱ አገዛዙ እንቅፋት በመሆን ከሞላ ጎደል ያው አርሶ አደር ትናይልም አይቆምም እንጂ ተረጋግቶ እንዳያርስ የተደረገበት ሁኔታ ነው። ኢንዱስትሪያዎቹ አብዛኞቹ የአገሪቱ ኢንዱስትሪዎች የተዘጉበት ሁኔታ ነው። ያው መረጃዎቹ የሚያመለክት ስለዚህ ድህነት በዚህ በዓመታት ተቆጥሮ ከዚህ ዓመት ወደዚህኛው ያለው ቀንሷል ከፍሏል የሚል ነገር ሳይሆን ኦን ዴይሊ ቤዝስ የህብረተሰቡ ኑሮ እየሟሸሸ እየሟሸሸ ድሮ ረሃብ፣ ድርቅ በሚያጠቃቸው አካባቢዎች በተለምዶ በነዚያ አካባቢ ያው የሚከሰትበት ሁኔታ እንደነበረ እናስታውሳለን። ድርቅ በሚወጣ ጊዜ አሁን ዋና ከተሞቹ ትንንቆቹ ከተሞች ሳይሆን ሳይቀርብ እንደገና ደግሞ መካከለኛ ገቢ የነበራቸው የህብረተሰብ ክፍሎች ሳይቀር በድህነት የሚኖርበት ሁኔታ፣ በልቶ ማደር ብርቅ የሆነበት ሁኔታ እየተፈጠረ ነው። ማህበራዊ ግንኙነቱ ስናየው በኢትዮጵያውያን መካከል አሁን ኦፍኮርስ ችግር ያስተሳስራቸዋል ብለናል። ሁሉም አንድ የሚያደርገው የሚያስተሳስረው የዕለት ኑሮ ቢሆንም ነገር ግን ርስ በርሱ በችግሩ በአገሩ ሁኔታ ተመካክሮ መፍትሄ ለማምጣት መተማመን የሚባል የሌለበት ሁኔታ ነው ያለ የህብረተሰብ ግንኙነት። ፖለቲካ ፓርቲዎች ከፖለቲከኞቹ ርስ በርሳቸው አይስማሙ። በህብረተሰብ ደረጃ አለመተማመን አለ። አንዱ አንዱ እንዲጠራጠረው ተደርገዋል። ሌላው ቀርቶ ወይ መንግስት፣ ቢሮክራሲ ውስጥ ያለው ኃይል እርስ በርሱ አይስማማም። በመከላከያ ውስጥ በደህንነት ውስጥ በሁሉም መንገድ እርስ በርሱ በጥርጥር በመጠራጠር የተሞላና አንዱ ሌላውን በስጋት የሚመለከትበት ሁኔታ ያለ በመሆኑ በጠቅላላ ስንመለከተው አገሪቱ ውስጣዊ ሁኔታዋ በከፍተኛ ውጥረት ያለች ሀገር ናት ብለን መውሰድ እንችላለን። ይሄ ከለውጥ አኳያ ስንመለከተው በጣም የተመቸ ሁኔታ ነው። መቼም አሁን ማንም የኢትዮጵያ ጉዳይ ያሳስበኛል የሚል ሰው ተኝቶ ሊያደር የሚችልበት ሁኔታ አይደለም ያለ። ችግሩ ከመፈንዳቱ በፊት ዝግጅት ማድረግን የሚጠይቅ ሁኔታ ነው ያለ። ነገር ግን በሚፈለገው ደረጃ በተቃውሞ ሳይድ ያለው በሚፈለገው እና ሁኔታው በሚጠይቀው ልክ ዝግጅት ያለ አይመስለኝም። ስለዚህ ነባራዊ ሁኔታው በራሱ ጊዜ ፈንድቶ እንደስከዛ እንደነበሩት ለውጦች ከ1966 እንደነበረ እንደሚባለው እንደዚህ አይነት ሁኔታ የመፈጠር እድል ሊያስከትል ይችላል። ያኔ ደግሞ በህብረተሰቡ መካከል ያለው ግንኙነት ሬሌቲቭሊ ፖዘቲቭ ከገዢዎቹ ጋር ነው የነበረው። ቅራ አሁን በህብረተሰብ መካከልም የተዘሩ ዘሮች ህብረተሰቡን ተመካክሮ ተደጋግፎ መፍትሄ ለማምጣት አስቸጋሪ እንዳይተማመን የሚያደርገው ሁኔታ ስላለ ኢትዮጵያ እጅግ ውስብስብ በሆነ እና አስቸጋሪ በሆነ ሁኔታ ላይ ነው ያለችው። ከዚህ ለዚህ መፍትሄ የሚሆነ ሀይል ደግሞ በሚፈለገው መንገድ ዝግጅት ያደረገበት እና የተደራጀበት ሁኔታ የለም። ቀውስ ነው ያረገዘው ማለት ይቻላል። የኢትዮጵያ ፖለቲካዊ ሁኔታ በጠቅላላው ስንወስደው ለቀውስ ለበለጠ ኪዮስ ሊዳረግ በሚችል ዋዜማ ላይ ያለ መስሎ ነው የሚሰማኝ። እሺ እንግዲህ ልደቱ ብዙ ጊዜ የሰላማዊ ትግልን ኃይል ከማናቸውም ተቃዋሚ ኃይሎች በላይ አገዛዙ ያውቃል ትላለህ እና አሁን እንግዲህ ቅድም የጠቀስኩት ነገር አለ የዶክተር ራሔል ባፌ በመነሳት ብቻ ሳይሆን በአጠቃላይ ከዛ ከተሰጠው ጋዜጣዊ መግለጫ በኋላም የአገዛዙ ምላሽ ዛሬም ድረስ ቀጥሏል። ከትናንት ህዝቡ ጥቂት ቀደም ብሎና አሁን ከዛ በኋላ የተስተዋሉት የውስጥም ሆነ የውጭ እንቅስቃሴዎች እና የአገዛዙ በጣም በጣም የተደናበረ ምላሽ በቀዳሚ የነባራዊ እና ፖለቲካዊ ሁኔታ ግምገማህ ላይ የጨመረው ወይ የለወጠው ነገር አለ ወይ? ወቅቱ ምን አዲስ ነገር ነግሮሃል? ምን ሊባል ይችላል? እሺ። አይ ምናልባት ቅድም አቶ ገዱ ያነሳው ላይ ተጨማሪ ነገር እንድሰጥ ከፈቀድ፣ ክልይ አንድ ነገርስ መቀጠል ትችላለ፣ ኢንተርጀክት ማድረግ። አይ ምንድን ነው አቶ ገዱ ባላቸው በብዙዎቹ ነገሮች ስማማለሁ። ግን አንዳንድ ጊዜ እሱ ብቻ ሳይሆን ብዙ ሰዎች ችግሩ ገና ወደፊት የሚመጣ አይደለም፣ ወደፊት የሚፈነዳ አይደለም። ግን ገና የተረገዘና ያልተወለደም አይደለም እኔ ኦረዲ ፈንድቷል፣ ኦረዲ ተወልዷል የሚል እምነት ነው ያለኝ። እዛ ችግር ውስጥ ነው ያለ ነው፣ ከፍተኛ የሆነ የህዝብ እልቂት የሚያስከትል ችግር ውስጥ ነው ያለ ያለ ነው። እና ወደፊት የሚጠበቅ የባሰው ነገር ወደፊት የሚጠበቅ ነው እስማማለሁ። የባሰው ነገር ወደፊት የሚጠበቅ ነው፣ እየተላለቁ እየተላለቁ የመፈራረሱ አጠቃላይ አደጋ ወደፊት የሚጠበቅ ነው። ኦረዴ ግን አደጋ ውስጥ ነው ያለ ነው፣ ከፍተኛ የሆነ ቀውስ ውስጥ ነው ያለ። እና እንደው ምናልባት ችግሩ ገና ወደፊት እንደሚመጣ አድርገን እንዳናስብ እና የተዛባ አስተሳሰብ በዛ ረገድ ህዝቡ እንዳይዝ ማለት ነው። አሁን ያለንበት ቀውስ፣ አሁን ያለንበት አጠቃላይ ችግር በመጠኑ በጣም ከፍተኛ የሆነ ከፍተኛ የሆነ ነው። ከፍተኛ የሆነ የሕዝብ እልቂት የፈጠረ ነው። ህዝቡ በዕለት ተዕለት ኖሮ በሰላም ወጥቶ የማይገባበት ሁኔታ ይፈጥራል እና አደጋው ኦልሬዲ ፈንድቷል እና ጋኒኑ ከጠርሙስ ወጥቷል የሚሉት አይነት ሁኔታ ውስጥ ነው ያለ። ገና ወደፊት የሚፈጠር ችግር ውስጥ አይደለንም። የተረገዘ ችግር ውስጥ አይደለም ያለ ነው። ችግሩ ኦልሬዲ ተወልዶ በደንብ እየተንቀሳቀሰ ነው ያሉ፣ እና ይችን ነገር ማስመር ፈልጌ ነው። በተለምዶ እንዳውም መስቀለኛ መንገድ ላይ ነን ይባላል። እኔ ብዙ በዛም አላምንም። መስቀለኛ መንገድ አራት አማራጭ ይሰጣል። ወደፊት መሄድ ትችላለህ፣ ወደ ቀይ መታጠፍ ትችላለህ፣ ወደ ግራ መታጠፍ ትችላለህ፣ ወይም ደግሞ ወደ መጣህበት መመለስ ትችላለህ። ሰፊ የሆነ አማራጭ የሚሰጥ ነው መስቀለኛ መንገድ። ኢትዮጵያ አሁን መስቀለኛ መንገድ ላይ አይደለችም። አንድ ቀጥ ያለ ወደ ጥፋት መንገድ ነው ይሄደች ያለችው። ስለዚህ ያለን አማራጭ ሁለት ብቻ በያዝነው መንገድ ቀጥለን ወደዛ የጥፋት አደጋ መግባት ነው ወይም ደግሞ ይሄ እንደማያዋጣ አውቀን ሙሉ በሙሉ አቅጣጫችንን ቀይረን ወደኋላ መመለስ እና ወደ ትክክለኛው አቅጣጫ መግባት ነው እና በዛ ሁኔታ ላይ ነው ያለን የሚል እምነት አለኝ። አሁን ያልከው የጠየቀኝ ነገር በተለይ ከዚህ ከመሄዳችን በፊት ምናልባት ገዱ የሚለው ነገር ካለ ያንን ልዩነት ያላችሁ የአሰስመንት አይ ቲንክ መቼም ልዩነት ስለሚወድ ነው እንጂ ልዩነት ያለው እንኳን ይመስ የበለጠ ችግሩ ከድሮውም ጀምሮ የነበሩ ችግሮች የበለጠ ባለፉት ሰባት አመታት ተውሰብስበው ተውሰብስበው ኢትዮጵያውያን ከቤቱ ወቶ መግባት ወይም ከቤቱ ውሎ መግባት አስቸጋሪ የሆነ ሁኔታ የፈጠረ ኢኮኖሚካሊ ረሃብ አሁን ፕራክቲካሊ ያለበት ሁኔታ ነው። ነገር ግን ብዙ ሰዎች አሁን አቶ ልደቱ ያነሳው ችግሩ ፈንድቷል ካልክ በህብረተሰቡ ምንድን ነው መቼ ነው የምንገላገለው? የሚል እንትን የሚጠብቀው ነገር አለ። አሁን ከችግሩ ጫፍ ከፍተኛው እንዳልከው፣ እኔም የቁልቁለት ጉዞ ነው እንጂ አሁን ወደ ግራ ወደ ቀኝ ምናምን የሚባል ነገር ወደ ከፋው ጉዞ ነው። በዛ በቁልቁለት በጥፋት መንገድ ላይ ነው አገሪቱ እየተጓዘች ያለችው። ነገር ግን አሁንም ቶሎ ብለን እንካላል በስተቀር የከፋ ይመጣል። የከፋ አሁን መታገድ ይቻላል። አገዛዙ ሁሉም የኢትዮጵያ ህብረተሰብ ተሰልፎ መዋጋት፣ ማስተካከል፣ ማረም በአመጽ እንዲስተካከል ማድረግ የሚችልበት ሁኔታ አለ። አዎ፣ በሌላ መልኩ ግን ከቆየ ግን አገዛዙ እየሰራ ያለውን አንዱን ለአንዱ ወኪል ሆኖ ሌላ አንዱን የማነሳሳት ሁኔታ አለ። በተለይ በህብረተሰብ ደረጃ ግጭት ውስጥ መግባት ከተጀመረ በጣም የከፋ ሁኔታ ይመጣል። ማንም ሊቆጣጠሩ አይችልም። ኢቨን ኢትዮጵያውያን ያሉ ተቃዋሚዎች በሙሉ ያሉ ተቃዋሚ የታጠቁም ያልታጠቁም ኃይሎች ቢተባበሩ እንኳን ለማስቆም አደገኛ ሁኔታ ሊፈጠር ይችላል። አሁን ግን ቀውስ ውስጥ ነው ያለ ነው። ኦልሬዲ ኢትዮጵያ በታሪኳ አይታው፣ በዚህ ደረጃ በሰላም እጦትም በለው በኢኮኖሚ በድህነትም በለው ኢትዮጵያ አንደኛ የሆነችባቸውን አንድ ሁለት ሶስት ነገሮች ላዝ ኢትዮጵያ በፍጥነት ከድህነት ወለል በታች ያለ ህዝብ በአፍሪካ ውስጥ ነምበር ዋን ናት። በብዛቱ በፍጥነት ደግሞ ባለፉት ሶስት አራት አምስት ዓመታት ከነበረበት ሀያ አራት ሀያ ሶስት አካባቢ በመቶ ወደ ሰባ በመቶ ነው ያደገው። በፍጥነት በማድረግም አንደኛ ነው። በሌላ መልኩ ኢትዮጵያ በዚህ አምስት አመት ውስጥ ምናልባት በዓለም ሊሆን ይችላል አንደኛ የምትሆኑበት ብዙ ድህነቱን ማለ በማደጉ በፍጥነት የድህነቱን ፍጥነት ነው፣ ፍጥነት ድህነቱ ያደገበት ፍጥነት ከድህነት ወለል በታች የሚኖር ህዝብ ቁጥሩ በመጨመር ፍጥነቱ ስንመለከተው ነበር ዋል። በሌላ መልኩ ደግሞ በዓለም ውስጥ ሊሆን ይችላል ባለፉት አራት አምስት ዓመታት በዓለም ውስጥ ሊሆን ይችላል በጦርነት ያለቀ የሰው ቁጥር ከወሰነው በዓለም አንደኛ ልጫ። ካልሆነም ደግሞ በአፍሪካ በዚህ ደረጃ ተወዳዳሪ በአምስት ዓመት ውስጥ ይህን ያህል እልቂት የተፈጸመበት ጦርነት አላስታውስም። ሌላ ልጫ ባለፉት አራት አምስት ዓመታት በመፈናቀል ረገድ ዜጎች በመፈናቀል ቤት ንብረታቸውን በመፈናቀል ረገድ በአፍሪካ ውስጥ ቁጥር አንድ ትሆናል ብዬ ነው ኢትዮጵያ የምወስደው። ምናልባት ወደ መካከለኛው ምስራቅ ስንወስድ የነሴሪያ ምናምን የበለጠ የከፋ ሊሆን ይችላል። በአፍሪካ ውስጥ ግን አሁን የተወሰነ የሱዳን መፈናቀል የኢትዮጵያን ጋር ተቀራራቢ የሆነ እንትን ሊሆን ይችላል። አስከፊ በሆኑ ጉዳዮች ባለፉት አምስት ስድስት ዓመታት ውስጥ በተለይ ደግሞ ወደኋላ ያሉት አራት አምስት ዓመታት ከፍተኛ ቀውስ የተፈጠረባቸው ዓመታት ናቸው። ስለዚህ ኦረዲ ቀውስ ውስጥ ነገር ግን ይሄ ቀውስ በዚህ አልቆመም። ቀውሱ መጨረሻ ድካው ላይ አልደረሰም። የባሰ ጥፋት የማስከተል የበለጠ ቀውስ ውስጥ የመግባት እድላችን ከፍተኛ ነው አሁንም ለማለት ነው አይ አይ ቲንክ እሱን ነው ብዙ ርቀት ያላችሁ አይመስለኝም። ባለው መሬት ላይ ባለው ሁኔታ አሰስመንት ዙሪያ ግን ትላንትና የሚወጣ አንድ ዘገባ ነበር፣ ኢትዮጵያ በጣም በጣም ኑሮ ከተወደደባቸው አገራት መካከል መሆኗ፣ በተለይ ከአፍሪካ አንደኛ ሆናለች፣ ኑሮ እጅግ የተወደደባት ሀገር ተብሎ ሰው እሱም ኢኮኖሚም በጣም በጣም ጠቃሚ የፖለቲካውና ሕይወት ክፍል ስለሆነ ብዬ ነው። ልደቱ ቀጥል። እዚህም ላይ የምትጨምረው ካለ ክላስ፣ ቀደም ያነሳው ጥያቄ ደግሞ ነበረ የተፈጠሩት ነገሮች በነባራዊ ሁኔታ ዙሪያ ያለህን ግምገማ ጨምረውታል ወይ ለውጠውታል? ኦር ወቅቱ ምን እየነገርህ ነው? አሁን ሰውየው በተለያየ ደረጃ ሐኪሞችን ሰበሰብኩ ይላል፣ መምህራንን ሰበሰብኩ ይላል፣ የኪነጥበብ ሰዎችን ሰበሰብኩ ይላል፣ ሌሎችንም እንደዚሁ እና እነዚህ እነዚህ ሁሉ የሚሰጡት የሚሰጡህን ትርጉም ጨምረህ ስለ ነባራዊ ሁኔታ ያለህን እይታ አገረን ወቅታዊ ማለት ነው። አሁን የተባለው ነገር ጋር ብዙም ልዩነት የለንም፣ ከአቶ ገዱ ጋር እኔም ጥያቄ እንትኑን ሀሳቡን ሳነሳው ልዩነት አለን ለማለት ሳይሆን ያለንበትን ችግር ግዝፈት ለማሳየት አጽንዖት ለመስጠት ነው እንጂ መሰረታዊ ልዩነት ብዙም በግምገማ ላይ እንደሌለን አውቃለሁ። አሁንም ካቀረበው ሀሳብ አንፃር እንደምንረዳው ልዩነት የለንም በዚህ ጉዳይ ላይ ማለት ነው። ግን አጽንኦት ለመስጠት ነው ምን ያህል ከባድ ችግር ውስጥ እንደሆን እርግጥ ነው። የከፋው ነገር ደግሞ ወደፊታችን ሊመጣ እንደሚችል አጽንኦት ለመስጠት ነው እንጂ ልዩነት አለን ለማለት አይደለም። የቅድሙ ጥያቄ ላይ ከዶክተር ራሄል ጋር ተያይዞ ያነሳኸው ሰምቻለሁ። ዶክተር ራሄል የገጠማት ችግር በአጠቃላይ ግን አገዛዙ እንዳገዛዝ አሁን እያደረገ ያለውን ሁኔታ ሳይ ለእኔ እውነቱን ለመናገር አዲስም ነገር አይደለም፣ የማይጠበቅም ነገር አይደለም። ቀድሞ ጠብቀው ገምተው የነበረውን ነገር የበለጠ የሚያጠናክር ነገር ነው ያየሁት እ አዲስ ነገር አይደለም፣ አልገረመኝም። ከዚህም በላይ ብዙ ርቀት ሊሄድ እንደሚችል እጠብቃለሁ እና ሁሉም በተለይ አሁን በእንዲህ አይነቱ የለውጥ አጀንዳ ላይ እንቅስቃሴ የሚያደርጉ የፖለቲካ ኃይሎች ሁሉ ተመሳሳይ ነገር ከዚህም የባሰ ነገር መጠበቅ አለባቸው ብዬ ነው ምጠብቅ። ምክንያቱም የአገዛዙ ባህሪ እንደዚህ ከማድረግ ወደኋላ እንዲል የሚያደርገው አይደለም እና አገዛዙ በጣም ተጨንቋል። በተለይ የተለያየ የፖለቲካ አመለካከት ያላቸው ኃይሎች በበቂ መጠን ከፋፍያቸዋለሁ አብረው በአንድ አጀንዳ ሊሰባሰቡ አይችሉም ያላቸው ኃይሎች በአንድ መድረክ ተገኝተው ሲናገሩ በማዳመጡ በጣም ተደናግጧል፣ ተረብሿል። እና አጠቃላይ በተለያዩ ባለስልጣናት በተለያዩ የስርዓቱ ወይም ያገዛዙ ደጋፊዎች እና በጠቅላይ ሚኒስትሩ ምን አይነት ጭንቀት ውስጥ እንደሆኑ በደንብ እያየ ነው። እና ይሄም የሚጠበቅ ነው። የበለጠም ጭንቀት ውስጥ ይገባሉ የሚል እምነት አለ። የእኛ እንቅስቃሴ የእኛ የመተባበር ጥያቄ የእኛ ህዝቡን የማታገል እንቅስቃሴ መሬት ላይ እየጠነከረ ሲመጣ የእነሱ ሽብር፣ ጭንቀት፣ ህገወጥ የሆነ እርምጃ በዛው መጠን እየተጠናከረ እንደሚመጣ መጠበቅ አለብን። ከአሁኑ ለዛ መዘጋጀት አለብን። አይመጣም የሚባል ነገር አይደለም ማለት ነው እና ይሄ እኔ የምጠብቀው ነው የነበረው። በነገራችን ላይ ዶክተር ራሂል የተጋበዘችው በግል ነው። ያው ቴዲ ታውቃለህ የአብሮነት ኢትዮጵያ ደብዳቤ ለተናጋሪዎቹ ስንጽፍ በግላቸው የጋበዝናቸው እነዛ ሰዎች ግን በዚህ ስብስብ ውስጥ በዚህ መድረክ ላይ ሲገኙ ከፈለጉ በግላቸው አመች ሆነው ካገኙትም ደግሞ በፓርቲያቸው አቋማቸው ሊገልጹ ይችላል የሚለውን ምርጫ ለእነሱ ነው የሰጠን። እኛ ግን የጋበዝነው በስማቸው ሁሉ ነው። በድርጅት ስም የተጋበዘ አንድም ሰው የለም። አንደኛ፣ ይሄ መታወቅ አለበት። ሁለተኛ እንኳን ሶሻል ዲሞክራሲ የሚል ስም የያዘ ፓርቲ እና ማንኛውም ፓርቲ ቢሆን የአባላቱን የአመራሩን፣ የግል ነፃነት ማክበር ያለበት ይመስለኛል። መደመር ምን ፈየደ ብለዋል እኮ ነው የሚለው ማለት ለመባረራቸው ምክንያት ተደርጎ ከቀረበው ነገር አንዱ እኮ መደመርን መተቸት እኮ። አዎ ገብቶኛል። አዎ ስለዚህ ፓርቲው ምንድነው እየሰራ ያለው? አይ በዚህ ምክንያት አንድ አመራር አባረራለሁ የሚል ፓርቲ የሚሰራውን ያውቃል ወይ፣ ምንስ እየሰራ ነው የሚለውን ነገር ራሱን መጠየቅ ያለበት ይመስለኛል። ሁለተኛ የግል ነፃነታቸው እንደተጠበቀ ሆኖ ዶክተር ራሄል በመድረኩም ላይ መጥተው የተናገሩት ወይም ደግሞ ያራመዱት አቋም ከሰላማዊ ትግል ጋር በፍጹም የሚጻረር አይደለም። እንዳውም የሰላማዊ ትግልን አስፈላጊነት አጽንኦት የሚሰጥ፣ ህዝቡ በሰላማዊ ትግል አቋሙን እንዲያራምድ ትግሉን እንዲያካሄድ ጥሪ የሚያቀርብ ተገቢ ንግግር ነው ያደረጉት እና ሪሊ ይሄን እርምጃ ወሰድኩ የሚለው ፓርቲ ሌላ ተልእኮና ምክንያት ከሌለው በስተቀር ይህን ለማድረግ መርህን የተከተለ አሳማኝ ምክንያት አለው ብዬ አላምንም። ግን መታወቅ ያለበት ገዢው ፓርቲ በተለያየ መንገድ ነው ሰዎችን ለማጥቃት ጥረት የሚያደርገው። ከዛ የተለያየ መንገድ ውስጥ ደግሞ አንዱ በየፓርቲዎቹ ውስጥ እጁን እያስገባ መከፋፈል መረበሽ ነው እና የዛ መገለጫ ሆኖ ነው የማየው። ነገር ግን ከዚህም የባሰ ሌላ ችግር ሊመጣ ይችላል ወደፊት እና በዚህ ምንም መደነቅ የለብን መዘጋጀት ነው ያለብን እኔ ያገዛዙ ሰዎች ከረጅም ጊዜ ጀምሮ ምን እንደሚሉ አውቃለሁ አውቃለሁ ይሄን የሰላማዊ ህዝባዊ እንቢተኝነት የትግል ስልት አሁን እነ ልደቱም ያቀነቅኑትን የትግል ስልት የኢትዮጵያ ህዝብ መስማትና ማዳመጥ መቀበል የጀመረ እለት አለቀልን ብለው ነው የሚያሉት በዚህ ምንም ጥርጥር የለኝም